ህወሓት ከፌዴራል መንግስት ጋር ሌላ ፍጥጫ ውስጥ ገባ። ቡድኑ አሁንም በአዲስ አጀንዳ ተመልሷል። ለፌዴራል መንግስቱም ደብዳቤ ልኳል። ሙሉ መረጃውን እንመለከታለን። የኤርትራ መንግስት በአብን መተቸቱን ተከትሎ ነገሮች ከድጡ ወደ ማጦ ሆነዋል። ከለውጡ በኋላ የጠበቀ ግንኙነት ለመጀመር የሞከሩት ኢትዮጵያና ኤርትራ በኢትዮጵያ የባርበርና ሌሎች የይገባኛል ጥያቄዎች ምክንያትም ግንኙነታቸው መሻከሩ የአደባባይ ሚስጥር ነው ታዲያ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 የአብን መግለጫ እንዲሁም የኤርትራን ተቃውሞና የፖለቲካ ተንታኞችን አስተያየት ሰፋ ባለ ዘገባ እንመልከት። በኢትዮጵያ የሚገኙ አንዳንድ የፖለቲካ ፓርቲዎችና ቡድኖች በኤርትራ ላይ እያራመዱት ያለው ሉዓላዊት ሀገር የመቆጣጠር ፍላጎት ሊታሰብበት ይገባል ሲል የኤርትራ መንግስት ጠይቋል። የአማራ ብሔራዊ ንቅናቄ አብን ሰሞኑን ባወጣው መግለጫ ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝም ብለዋል። አንድ የፖለቲካ ሙር በበኩላቸውም ኤርትራን በተመለ እየተመለከተ አብን እንደዚህ አይነት መግለጫ ማውጣቱ የሚመከር ባይሆንም ፍላጎቱን ማሳየቱ ግን አይከለከልም ብለዋል። የኤርትራን መንግስትም በቁጣ መግለጫ ማውጣት አይጠበቅበትም ነበር ያሉት ሰሞኑን የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡንነት ላይ ጥያቄ አለኝ በሚል ያወጣውን መግለጫ ተከትሎ የኤርትራ መንግስት አጸፋ የሚመስል መግለጫን አውጥቷል። የሀገሪቱ መንግስት ቃል አቀባይ አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰራጩት መግለጫ በስም ያልጠቀስኳቸው የኢትዮጵያ ፖለቲከኞችና ፖለቲካ ቡድኖችም ታሪካዊና ህጋዊ በሚሏቸው ምክንያቶችም የጎረቤት ሀገራትን ግዛት የመቆጣጠር አጀንዳቸውን እያንጸባረቁ ነው ብለዋል። ይህ ቀይ መስመር ያለፈ የፖለቲከኞችና ቡድኖች ሂደትም ሊወገዝ የሚገባና ተቀባይነት የሌለው ነው ሲሉ ቃል አቀባዩም አመላክተዋል። ይህም ጉዳይ በበርካቶች ዘንድ በስፋት እየተዘገበም ቆይተዋል። አብን ባለፈው ሳምንት ባወጣው መግለጫ ኤርትራ የተመሰረተችበት ታሪካዊ ሂደት ቅብልነት የሌለው ከመሆኑም በላይ ኢትዮጵያ ታሪካ ይዞ ቦታ ከሆነው የባህር በር የተገፋችበት አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት ሲል የጠየቀበትም ነበር። የአብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጠው ተሰማን ባለፈው ሳምንት አብን ስላወጣው መግለጫ የተጠየቁ ሲሆን ቀጠናው ካለው ስፋትና ታሪካዊ አመጣጥና ባለቤትነት አኳያ የባህር በር የማግኘት መብት የተከለከለበትና የአሰብና ሌሎች ብሔራዊ ጥቅም ሊገቱ የሚችሉ ጥቅሞችን መሞገት እንደሚያስፈልግም ተናግረዋል። ዲፕሎማሲም የኢትዮጵያን ጥቅም ማስጠበቅ የሚቻልበትን ሰላማዊ አማራጭ ፓርቲያቸው በመግለጫው ማቅረቡንም አመላክተዋል። በአማራና በኦሮሚያ ክልሎች አንዳንድ አካባቢዎችም የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩት የአጋርነት ዝንባሌ እንዳለውና በሀገራችን ብሔራዊ ጥቅም ላይም ጉዳት ለመጣል ያለመታከት ይሰራል ሲል ነው አብን የኤርትራን መንግስት በመግለጫው ከሶት የነበረው ነበረው። በመቅደላ አምባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሰለሞን እሸቱም አብን በአንዲት ሉዓላዊት ሀገር ታገር ያን የመሰለ መግለጫ ማውጣቱ እንደማይመከር የኤርትራ መንግስትም በቁጣ ጸፋዊ መግለጫ ማውጣትም አልነበረበትም ብለዋል። የሀገሮችን ሉዓላዊነት ግዛት በኃይልና በጉልበት አንድ መውሰድ መሞከር እንደማያዋጣም ያስረዱት አቶ ሰለሞን የህዝባችን የህዝብ ለህዝብ ግንኙነት ማስቀደምና ማጠናከር፣ የንግድ ትስስሩን ማሳደግና ማቀላጠፍ ሲቻል አንድነቱ በራሱ ይመጣል ሲሉ ነው አስተያየታቸውንም እየሰጡት ህወሃት የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎች እና ሰፋሪዎች በአስቸኳይ እንዲያስወጣ ጠየቀ። የትግራይ ህዝብ ወራሪውን በጠንካራ ሀገራዊ አንድነት በመታገል ህልውናውና ግዛቱን አረጋግጧል። የትግራይ ህዝብ ከትላንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸውም ያሉትም የትግራይ ተወላጆችን ለማንበርከክ ህልውናውን ለመንጠቅና መሬቱ እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎችም ነው ብሏል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በ የጊዜ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልኮን ከመወጣት ይልቅ የትግራይን አንድነትና ጥቅም የማፍረስ ግልጽ ተልኮ ይዞ እየሰራ ነው ሲልም ወንጅሎታል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጪ ከሚንቀሳቀሱ ኃይሎች ጋርም በመቀናጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይን ህዝብ ተወያይቶ የማስፈጸም አቅምን በማዳከም ላይ ይገኛልን ብሏል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነጻ ለማውጣት በስደትና በስደተኛ ካምፖችም የሚገኙ ወገኖቻችን በሰላም እንዲመለሱና የትግራይ ሏላዊ መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው። ስለሆነም የፌዴራል መንግስት በትግራይ ሉአላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ እንዲያስወጣ በወራሪው ኃይል ህዝባችን ላይ እየደረሰ ያለው ስቃይና ሞት ለማስቆም በገባው ስምምነት መሰረትም እንዲወጣ እንጠይቃለን ሲል ነው ህወሃትም እየጠየቀው። ወደ መጨረሻው መረጃችን ስናመራ በሱዳን በስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ሴት ከሶስት ልጆቿ ጋር ህይወቷ ማለፉ ተገለጸ። በሱዳን ጉርጉር መጠለያ ካምፕ ውስጥን በተነሳ የእሳት አደጋ አንዲት ነፍሰ ጡር የኢትዮጵያዊት እናት ከሶስት ልጆቿ ጋር ህይወቷ ማለፉ ተገለጸ። ህይወቷ ያለፈው ነፍሰ ጡር እናትም በትግራይ በተካሄደው ጦርነት ሳቢያ ከቀይዋ ተፈናቅላ ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ የምትኖር መሆኗ ተጠቁሟል። እስካሁን ኢትዮጵያውያኑ ተጠልለውባቸው በሚገኙ የሱዳን የስደተኞች ካምፕ ውስጥን በእሳት አደጋ ምክንያት የአስር ኢትዮጵያዊያን ህይወት ማለፉን ከትግራይ ቴሌቪዥን የተገኘው መረጃ ያመላክታል። የፕሪቶሪያው ስምምነት ሙሉ በሙሉ ዓለም ተግበሩ ስደተኞቹ ወደ ሀገራቸው መመለስ አለመቻላቸውን ዘገባው አመላክቷል። በተያዘ ዜና በትግራይ ክልል በአብይ አዲ ከተማ በጣለ ከፍተኛ ዝናብ ሳቢያ የተፈጠረ ጎርፍ በከተማዋ በሚገኘው የተፈናቃዮች ካምፕ ውስጥም ጉዳት ማድረሱን ተገልጿል። በካምፑ በሚገኙ የተፈናቃዮች መኖሪያ ጎርፍም በመግባቱ በጠና ታማሚ እናቶችና ህጻናት ላይ ጉዳት ማድረሱን የማዕከሉ አስተባባሪዎች መናገራቸውን ከትግራይ ቴሌቪዥን ያገኘነው መረጃ ያመላክታል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበር ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ተርቆዩልን።